አሜሪካ በግልጽ እስራኤልና ኢራንን ጦርነት ተቀላቅላለች። እንደተፈራውም አሜሪካ የኢራንን የኒውክሌር ተቋማት በቦምብ አደባይታቸዋለች ተብሏል። በተራሮች መካከል የሚገኘውና ግዙፍ ፎርዶ የኒውክሌር ተቋም ዋነኛው ሰለባ ሆኗል ተብሏል። የቦምብ ድብደባው በተሳካ ሁኔታ መፈጸሙን ይፋ ያደረጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። ኢራን የሰላም አማራጭ ማትከተል ከሆነ ጥቃቱን ሊቀጥል ይችላል ሲሉ ዝተዋል። አሜሪካ በእስራኤልና ኢራን ግጭት ውስጥ በሁለት ሳምንት ጊዜ ውስጥ አቋሜን አሳውቃለሁ ካለች ዛሬ ሶስተኛ ቀኗ ነበር። ነገር ግን አሜሪካ በሶስት ወሳኝ የኢራን የኒውክሌር ተቋማት ላይ ጥቃት መሰንዘሯ ተሰምቷል። ትራምፕ ጥቃቶቹን ድንቅና ወታደራዊ ስኬት ሲሉ የገለጿቸው ሲሆን የኢራን የኒውክሌር ተቋማት ሙሉ በሙሉ መውደማቸውን ተናግረዋል። ኢራን አሁን ሰላም መፍጠር አለባት፣ ይህን ካላደረጉ ግን ወደፊት የሚሰነዘሩ ጥቃቶች እጅግ የከፉና በጣም ቀላል ይሆናሉ ብለዋል። ብዙ ኢላማዎች ቀርተዋል። ሰላም በፍጥነት ካልመጣ እነዚያን ሌሎች ኢላማዎች በትክክለኛነት በፍጥነትና በብቃት እንመታቸዋለን ሲሉ አክለዋል። ይህ ሊቀጥል አይችልም ያሉት ትራምፕ ወይ ሰላም ይኖራል፣ አለዚያም ላለፉት ስምንት ቀናት ካየነው እጅ ከከፋ ታላቅ አሳዛኝ ክስተት በኢራን ላይ ይደርሳል ብለዋል። እስራኤል በንግግራቸው ውስጥ ትልቅ ቦታ የነበራት ሲሆን ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታን ያሁን አመስግነውና እንኳን ደስ አለዎት ብለዋል። አሜሪካና እስራኤል እንደ አንድ ቡድን ሆኖ መስራታቸውንና ይህን አስከፊ ስጋት ከእስራኤል ላይ ለማጥፋት ብዙ ርቀት መጓዛቸውን አክለዋል። ትራምፕ አሜሪካ በውጭ ሀገራት ከምታደርገው ወታደራዊ ጣልቃ ገብነት እንደምትቆጠብ ቃል ቢገቡም፣ ይህንን ጥቃት በመጀመሪያው ስልጣን ዘመናቸው ከተገደለው የኢራን ጀነራል ቃሲም ሱሌይማኒ ግድያ ጋር በተመሳሳይ መልኩ አቅርበውታል። በኢራን የኒውክሌር ተቋማት ላይ የተሰነዘረው የአሜሪካና የእስራኤል የጋራ ጥቃት ድንቅ ወታደራዊ ስኬት መሆኑንና የኢራን የኒውክሌር ማበልጸግ አቅም እንዳወደመ በድል አድራጊነት ቢያውጁ የጥቃቱ ትክክለኛ ተጽዕኖና የወደፊት መዘዙ ግን ከዚህ የበለጠ ውስብስብ መሆኑን ባለሙያዎች ይገልጻሉ። የጉዳቱ መጠን አሁንም አሻሚ ነው። የጥቃቱ ዋነኛ ኢላማ በነበረውና በተራራ ውስጥ በጥልቀት ተቆፍሮ በተገነባው የፎርዶ የኒውክሌር ማበልጸጊያ ላይ የደረሰው ጉዳት እስካሁን ግልጽ አይደለም። አንድ ኢራናዊ ፓርላማ አባል ጥቃቱ ያስከተለው ጉዳት ላዩን ብቻ ነው በማለት የጉዳቱን መጠን አቅልለውታል። በተጨማሪም ከጥቃቱ በኋላ በክልሉ ምንም አይነት የራዲዮ አክቲቭ ፍሳሽ አለመገኘቱ ኢራን በአሜሪካ ኢላማ ከመደረጋቸው በፊት የበለጸጉ የዩራኒየም ክምችቶቿን ከአደጋው ቀጠና ቀድማ አስወጥታ ሊሆን ይችላል የሚል ጠንካራ ግምት ፈጥሯል። እዚህ በተጨማሪም ኢራን ከእነዚህ ጥቃቶች ያመለጡ ሌሎች ምስጢራዊ የኒውክሌር ተቋማት ሊኖራት እንደሚችልም ይገመታል። ኢራን በአሜሪካ ለተፈጸመባት ጥቃት አጸፋ እርምጃ እወስዳለሁ ስትል አስታውቃለች። ኢራን በሶስት የኒውክለር ማዕከላት ላይ አሜሪካ ለፈጸመችባት ጥቃት ሁሉም አማራጮች በጠረጴዛ ላይ ናቸው ስትል አስጠንቅቃለች። የአሜሪካን የቦምብ ጥቃት አስደንጋጭ ሲሉ የገለጹት የኢራን የውጭ ጉዳይ ሚኒስትር አባሰራ ግቺ ጥቃቱ ዘላለማዊና የማያባራ ጥፋት ያስከትላል ብለዋል። ሀገራቸው ሉዓላዊነቷን ለመከላከል በአሜሪካ ላይ አጸፋ እርምጃ ለመውሰድ ሁሉንም አማራጮች ትመለከታለች አማራጮቹም በጠረጴዛ ዙሪያ ላይ ናቸው ሲሉ አስጠንቅቀዋል። በተመሳሳይ ኢራን የአሜሪካን የቦምብ ድብደባ ተከትሎ እስራኤል ላይ አጽፋ ጥቃት ፈጽማለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በኢራን ሰላማዊ ኒውክሌር ተቋም ላይ የፈጸመችው አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉ አስጠንቅቀው ነበር። የአሜሪካን ጥቃት ተከትሎም የኢራን እስራኤል ላይ በባላስቲክ ሚሳይል የታገዘ ጥቃት መፈጸሟን ቢቢሲ ዘግበዋል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤንጎሪዮን የአየር ማረፊያን እና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረጓን ዘግበዋል። በእስራኤል በኩል ስለ ጥቃቱ እስካሁን የተሰጠ ማረጋገጫ የለም ተብሏል። የኢራን የኒውክሌር ኃላፊ ሞሐመድ ኢስላም ቴህራን በአሜሪካ ጥቃት ምርመራ እንዲደረግ እንደምትፈልግና ተቆጣጣሪው አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግበዋል። በሌላ በኩል የአሜሪካን ጥቃት ተከትሎ ኢራን ከምትተማመንባቸውና ግዙፍ ከሆኑት ባላስቲክ ሚሳይሎቿ ውስጥ ዛሬ ማለዳውድ ኢራን ጦር ኮረምሻፎር የተባለውን ባላስቲክ ሚሳይል በእስራኤል ላማዎች ላይ ማስወንጨፉን አስታውቋል። በአይነቱ ግዙፍ መሳሪያ ነው የተባለው ኮረምሻፎር ሚሳይል 200 ኪሎ ሜትር ድረስ አደጋ ማድረስ ይችላል የተባለለት አደገኛ መሳሪያ ነው። ይህ መሳሪያ በኢራን መንፈሳዊ መሪያ አቶ ላህምን አስጀማሪነት የተወነጨፈ መሳሪያ ሲሆን ክብደቱ 1500 ኪሎ ግራም ወይም 3300 ፓውንድ ይበዝናል ሲሉ ተንታኞች ይናገራሉ።